አንድ ሰው ቢላውም በደንብ አድርጎ ይሳል። እዛ ነው መሳል አለበት። እንግዲህ መዘጋጀት ነው። ህግ ባለበት አገር እንደዚህ ፊቱን እያሳየ እንዴት አድርጎ አንገት መቁረጥ እንዳለባቸው ነው የሚያስተምራችሁ። ይህን የጭካኔ ድርጊት የሚያደርግ ሰው በአማርኛ እየተናገረ እዚህ ኢትዮጵያ ውስጥ ነው ያለው። ብቻኛ የሆነ ነገር ትንፍሽን በል ይሄውላችሁ። በመጀመሪያ ንጹሕ ልቦና ላላችሁ ኦርቶዶክሲያን ወገኖቻችን የመልእክቱ ሀሳብ በጦርነት ወቅት ላይ ሊፋለም የመጣ ሊገልህ የመጣን አካል በአንተ ቁጥጥር ስር ቢሆንና ለመግደል እሱን ነገራቶች የተመቻቹልህ ከሆነ አገዳደልህን አሳምር ነው የነቢያችን ዓለይሂ ሰላም መልእክት። ይህምን ማለት ነው። ኡስታዙም መልእክቱን እዛው ላይ አስቀምጦታል። አይን ከገደልከው በኋላ አይን ጎልጎሎ ማውጣት፣ ጆሮ መቁረጥ፣ አፍንጫ መቁረጥ የመሳሰሉ እኩ የሆኑ ተግባራቶችን መፈጸም በፍጹም አይፈቀድም። ጠላትህን እንዴት አድርገ በስርዓት መግደል እንዳለብህ የሚያስተምር ነው። እሱንም አማን ወይም ሰላም በሆነበት ቦታ ላይ ሳይሆን ሊዋጋ ሜዳ ላይ በመጣበት ሰዓት ነው። ሰይፍ ይዞ ወይም ጦር መሳሪያ ይዞ አንተ ሊገልህ ከፈለገ አንተ ደግሞ ከቀደምከውና በአንተ እጅ ስር ከሆነ ማለት ነው። መልእክቱ፣ አንዱ መልእክት ይሄ ነው። ሁለተኛው ደግሞ ቢላውን ይሳል፣ ከዛ በኋላ ደግሞ አስተራረዱን ያሳምር ተብሎ የመጣበት የመጀመሪያው አገዳደል ነው። ስለ እርድ አልመጣም። የሰው ላይ የጠላት ላይ እረዱ የሚል አንድም የለም፣ ሐዲሱም የለም። የወሳዙን መልእክት ይህ አይደለም። ሁለተኛው መልእክት ደግሞ አስተራረድም በተመለከተ ነው። አስተራረድም በተመለከተ ካረዳችሁ ደግሞ እንስሳው በማያይ መልኩ ቢላውን አዘጋጅታችሁ ሞርዳችሁ ልክ እንስሳው ላይ አንገቱ ላይ ቶሎ አሳረፋችሁ እንስሳውን ማረድ መቻል አለባችሁ። የዚህንም መልእክት ሐሳቡን ደግሞ የአላህ መልእክተኛ የተሳሳተ እርድን ሲፈጽም ያገኙትን ሰው መልእክቱን ነግረውታል፣ የተሳሳተ እንደሆነና ማድረግ እንደሌለበት። ይህን ደግሞ ቀጣይ ቪዲዮ ላይ አመጣላችኋለሁ። እንደዚህ አይነት ግን ባለጌ የሆኑ ሰዎች ሙስሊሙንና ክርስቲያን ወገኖችን ለማባላት፣ ለማናከስ ለሙስሊሙም ሆነ ለክርስቲያኑ ወገን ሌላ አጀንዳ መስጠት የሚፈልጉ የሆኑ አረዳዳቸው የዘቀጠ የሆነ በጣም ባለጌ የሆኑ ሰዎች መገንዘብ የማይችሉ የሆኑ ሰዎች በዚህ መልኩ ሐሳቡን ተረድተውታል። አይ በግነንኛ ስንታረድ አሳምሩን ካላችሁ በግ ከሆናችሁ፣ ያው ውጭ ላይ ቢላው ተስሎ ተዘጋጅቶ ትታረዳላችሁ በግ ከሆናችሁ። መልእክቱ ለበግ የመጣ ነው፣ ለፍየል የመጣ ነው፣ ለከብት የመጣ ወይም ደግሞ ለሚታረዱ እንስሳዎች የመጣ የሆነ መልእክት ስለሆነ በግድ በግ ነኝ በግድ እንስሳ ነኝ ካላችሁ በግ ናችሁ፣ እኛም በግነታችሁን እንቀበላለን። ከዛ ውጪ ግን ሙሉ መልእክቱ ይሄ አይደለም። በዚህ ቴክኖሎጂ በረቀቀበት ዘመን ላይ እንደዚህ አይነት አቆራረጥ በዚህ መልኩ አቅርበው ማድረስ ኦርቶዶክሳውያን ተዘጋጁ፣ እንግዲህ ሰምታችኋል፣ እንግዲህ ሙስሊሞች ምን ያህል ጨካኝ ናቸው። እንደዚህ አይነት አመለካከት ያላችሁ እናንተና እናንተ ብቻ ናችሁ። በዚህ ልክ ደግሞ ኦርቶዶክሳውያን በጎች አይደሉም ወይም ሞኞች አይደሉም። አንተ እንደምትለው የመጥፎ የሆነ ስብከትህን እዛው ለራስህ ያዘው። እንደውም ለሕግ መቅረብ ያለብህ አንተን ያንተና አንተና የአንተ መሰሎች ማለት ነው። ይሄ ከዚህ በፊት ናሆ ቴሌቪዥን ላይ ሲሰራ የነበረም ደግሞ ከዚህ በፊት እንደዚሁ ኢስላም የሆነ እስልምና ላይ ያለው ጥላቻ አመለካከቱ ጥሩ ያልሆነ አሁንም ይቺን አጋጣሚ ያገኘው ብሎ ይሄን ሊያደርግ ይችላል። አጋጣሚም አላገኛችሁም። እንደዚሁም ደግሞ ምንም ስህተት የመጣም ነገር የለም፣ በግነን ካላላችሁ በስተቀር። ቀጣይ ደግሞ ሙሉ ሀሳቡን ደግሞ ከዚህ በኋላ ስሙት። እኔ ከዚሁ እሰናበታችኋለሁኝ። ወሰላሙ ዐለይኩም ወረሐመቱላሂ ወበረካቱሁ። እንስሳዎች ያቃ ቢላሁን ነቢ ስ ላ ሰለም አንዱን ተመለከቱት

ሌላኛው እንስሳ እያየች መሆን የለበት እርሰ ቀጣዩን ተራ ይሄዶ እያለች ትሰቃያለች። ስለዚህ እስከዚህ ደረጃ ሸሪዓ ለእንስ